ለመንግስት አገልግሎትና አስተዳደር ሪፎርም ትግበራ ስኬታማነት ሁሉም በትኩረት ሊሰራ እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ልዕቀት በሰው ተኮር አገልግሎት በሚል መሪ ሀሳብ ለሶስት ቀናት ሲካሄድ የቆየው የፌዴራል ከፍተኛ የመንግስት አመራር አባላት ተሞክሮ ተኮር ስልጠና ተጠናቋል። ዘመኑ ይርጋ ተጨማሪ አለው። የመንግስት አገልግሎትና አስተዳደር ሪፎርም ትግበራ አይቀሬ ስለሆነ ለስኬታማነቱ ሁሉም ትኩረት ሊሰጥ እንደሚገባም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። እንደ ሀገር የተደራጁ ተቋማት ግንባታ እየተከናወነ መሆኑን ያነሱት ምክትል ጠቅላይ ሚኒስትሩ የመንግስት አገልግሎት አስተዳደር ሪፎርም ፈጥኖ መሳካት ትልቅ ፋይዳ ያለው መሆኑንም አንስተዋል። ሁሉም ክልሎች የሲቪል ሰርቪስ ግንባታም በፍጥነት እውን እንዲሆን ፍላጎት እንዳላቸው ጠቁመው ለዚህም ዝግጁነታቸውን ማረጋገጣቸውን ገልጸዋል። የህዝብ ምሬት ያለበት ዘርፍ ነው የመንግስት የአገልግሎት አሰጣጥ ስለዚህ ሪፎርም አይቀሬ ነው የሚለውን ነገር መውሰድ ያስፈልጋል። ትኩረት ሰጠንም መስራት ያስፈልጋል። ህዝቡም በጣም በትኩረት የሚፈልገው ነው። አመራሩም የሚፈልገው ነው። ሲቪል ሰርቫንቱም የሚፈልገው ነው። ስለዚህ ሦስቱም የሚግባቡበት የመንግስት አገልግሎት የተሳካ እንዲሆን ማድረግ የዚህ አመራር በጣም ትልቅ አቴንሽን መሆን አለበት በኢትዮጵያ እየታየ ያለውን የተደራጀ የመንግስት ስርዓት ጅማሩ ከሲቪል ሰርቪስ ሪፎርም ጋር በማናበብ ተግባራዊ ማድረግ እንደሚገባም ጠቁመዋል። የሪፎርሙ መሳካት በሀገር ደረጃ ለተጀመረው የተቋማት ግንባታውን መሆን ትልቅ ሚና እንደሚኖረውም ነው የገለጹት። አገልጋዩም፣ ተገልጋዩም አመራሩም ይህን ጉዳይ በደንብ እንደ ትልቅ ክሬዲት መውሰድ ያስፈልጋል። ትልቅ ስራ ነው እየተሰራ ያለው በየሚኒስትር መስሪያ ቤቱ። ይህን ደግሞ አናቦ አሁን ከጀመርነው ስፒድ እንዴት እንፍጠን ነው ስለ ሲቪል ሰርቪስ ሪፎርም ስናወራና ከሌሎች አካባቢዎች ጋር ያለንን በጣም ትልቅ ነገርና እየጀመርን ያለውን ነገር በሲስተም ደግፈን መሄድ ያስፈልጋል። የሪፎርሙ መሳካት ለተቋማት ግንባታ ትልቅ መሰረት የሚሆን ነው ያሉት ምክትል ጠቅላይ ሚኒስትሩ፣ ተቋማት ለህዝቡ የሚሰጡትን አገልግሎት እንዲጨምሩ የሚያደርግ መሆኑንም ተናግረዋል። እንደ ሀገር የመንግስት አገልግሎትና አስተዳደር ሪፎርም ለማሳካት የተደራጁ አግባቦች መኖራቸውንም ገልጸዋል። ይህን ሪፎርም ማሳካት አለብን ማሳካት አለብን የምንለው ካሳካን አንደኛው የተቋም ግንባታ ስራችንን እያጠናከር እንሄዳለን። አንዱ የተቋም ግንባታ ስራ የምንለው ተቋማት በሚሰጡት አገልግሎት ምንም አይነት አገልግሎት ስንል ለህዝብ የምንሰጠውን አገልግሎት የሚጨምር ነው። ለህዝብ ማለት ተገልጋይ መጥቶ የሆነ አገልግሎት የሚያገኝበትን ብቻ ሳይሆን መሰረተ ልማት ግንባታ ላይ የተሰማሩ ካሉ፣ የጄኔሬሽን ግንባታ ላይ የትምህርት እና ሌሎች የተሰማሩ ካሉ ለህዝብ የምንሰጣቸው አገልግሎቶች በጣም የተሳለጡ የተናበቡና ተደራሽ የሆኑ መሆን አለባቸው ነው። ስለዚህ ከተቋም ግንባታ አኳያ የምንፈልገው ይህን ሪፎርም በዚህ ጉዳይ ላይ ሲቪል ሰርቫንታችን ትልቅ አስተዋጽኦ ስላለው ነው። ተገልጋያችንን የማያማርር በጣም ተደራሽ የሆነ ፈጣን የሆነ እና ደግሞ ትራንስፓረንት የሆነ አገልግሎት መስጠት ስላለብን ነው። የለውጡ መንግስት እስካሁን በርካታ የሪፎርም ተግባራትን ማከናወን መቻሉን ያነሱት ምክትል ጠቅላይ ሚኒስትሩም አሁንም ይህንን ሪፎርም ውጤታማ ለማድረግ በቁርጠኝነት እንደሚሰራም ጠቁመዋል። አይቀሬ ነው ብለን ከተነሳን ከእኛ አቅም በጣም ታች ያለ ስራ ነው መስራት እንችላለን። እያንዳንዱ ሰው ደሊቨር ያርግ፣ ስራ እንስጠው፣ አቅም ይኑረው አገልግሎቱን ለመሸከም የሚለውን ነገር እንውሰድ። ሰራተኛችን ማሰራት ግን እና ፕሮዳክቲቭ ማድረግ አለብን ነው። አንዱ ትልቁ የሪፎርሙ አካል እና አገልግሎት መስጠት ያስፈልጋል የሚል ነው። የመንግስት አገልግሎትና አስተዳደር ሪፎርሙን የጀመሩ ተቋማት መኖራቸው፣ ሌሎች ወደ ትግበራ ሲገቡ አርአያ የሚሆኑ ልምዶች እንደሚገኝባቸውም ጠቁመዋል።